ሰላም ጤና ስጥልና አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለታዊ ዜናዎችን ይዘን ቀርበናል። በቅድመ አማርቶቹ የህወሓት ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስለት የፓርቲው መካከለኛና ከፍተኛ አመራሮች ጠየቁ። የኢትዮጵያ የጨርቃ ጨርቅ ዘርፍ በፖሊሲ ክፍተትና በዝቅተኛ ደመወዝ እጦት እየተሸነፈ እንደሆነ ተገለጸ። አራተኛው ሀገር አቀፍ የክህሎት ውድድር ዛሬ ተጀመረ። በሱዳን በስደተኞች መጠለያ ባጋጠመ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከሶስት ልጆቿ ጋር ህይወቷ ማለፉ ተገለጸ። እስራኤል በዋና አየር ማረፊያዋ የደረሰባትን የሚሳኤል ጥቃት ተከትሎ በየመን ሁቲዎች ላይ የአጸፋ እርምጃ እንደምትወስድ ገለጸች። የህወሓት ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስ የፓርቲው መካከለኛና ከፍተኛ አመራሮች ጠየቁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሂድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮነን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት ጠይቀዋል። እነዚሁ አመራሮች በክልሉ የተቃዋሚ የፖለቲካ ፓርቲ አባላትን ያቀፈውን የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የፓርቲው አመራሮች ይህንን ያስታወቁት ከሐሙስ ሚያዝያ 23 2017 ዓ.ም ጀምሮ በመቀለ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ በትላንትና ዕለት ሲያጠናቅቁ በወጡት የአቋም መግለጫ ላይ ነው። ብሔራዊ አንድነታችን ለዓላዊነታችን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ ሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈዋል ተብሏል። የስብሰባው ተሳታፊዎች በስብሰባው ማጠቃለያ በወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት የህጋዊ ሰውነት የማግኘት ጉዳይ ነው። ህወሓት ሀምሳ ዓመታት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮቹ የፓርቲ ውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቀዋል። ከፕሪቶሪያው ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገው ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል። አራተኛው ሀገር አቀፍ የክህሎት ውድድር ዛሬ ተጀመረ። ለአሸናፊዎች የሜዳሊያ የዋንጫና ና የገንዘብ ሽልማት መዘጋጀቱን ተጠቁሟል ዘንድሮ የሚካሄደው አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አምሮችን በክህሎት የበቁ ዜጎች በሚል ሀሳብ እንደሆነም የስራና ክህሎት ሚኒስቴር አስታውቋል መርሃ ግብሩ ዛሬ ከሚያዝያ 27 2017 ዓ.ም እስከ ግንቦት 2 2017 በሀገር አቀፍ ደረጃ በቴክኒክና ሙያ ኢንስቲትዩት እየተካሄደ ይገኛል ውድድሩ በክህሎት በቴክኖሎጂ ተግባራዊ ጥናትና ምርምር ዘርፎች የሚካሄደው በውድድሩም በሁሉም ክልሎችና በሁሉም ከተማ አስተዳደሮች የተካሄዱ ተመሳሳይ ውድድሮች አንደኛ ሆነ ያጠናቀቁ የቴክኒክና ና ሙያ አሰልጣኞች ና ሰልጣኞች ኢንተርፕራይዝ ባለቤቶች ይሳተፋሉ ተብሏል። ለውድድሩ አሸናፊዎች የሜዳሊያ የዋንጫ፣ የገንዘብ ሽልማት ይበረከታል። የውድድሩ ዓላማ ዘርፉን አዲስ ሀሳቤ መሰረት ያደረገ የአሰልጣኞች ሰልጣኞች ና ኢንተርፕራይዞች አንቀሳቃሾች ሙያቸውን እንዲያዳብሩ አቅማቸው እንዲያሳድጉ፣ ቴክኖሎጂያቸውን ባለሀብቶች ና ኢንተርፕራይዞች ወደ ምርት አገልግሎት እንዲሸጋገሩ ጭምር ነው። በ2015 ዓ ም በሶስተኛው ዙር ሀገር አቀፍ የክህሎት ውድድር አዳዲስ ቴክኖሎጂ የፈጠሩ ተወዳዳሪዎች በ2016 ዓ ም ከ80 በላይ ቴክኖሎጂዎችን እንዳመረቱ ተነግሯል። ፕሮግራሙ በ2017 በጀት ዓመት ስኪል ኢትዮጵያ በሚል ስያሜ ቀጥሎ በአሁኑ ጊዜም 180 የሚሆኑ የፕሮግራሙ ተሳታፊዎች አዳዲስ ቴክኖሎጂዎችን አምርተው በማውጣት ሂደት ላይ እንደሚገኙ ተመላክቷል። የኢትዮጵያ ጨርቃ ጨርቅ ዘርፍ በፖሊሲ ክፍተትና በዝቅተኛ ደመወዝ እጥሮት እየተሸነፈ ይገኛል ተባለ። የኢትዮጵያ ጨርቃ ጨርቅና አልባሳት ዘርፍ እድገት የወሳኝ የፖሊሲ ጉድለቶችና በዝቅተኛ ደመወዝ ባለመኖሩ አሳሳቢ ሁኔታ ላይ መውደቁ ተገልጿል። በዘርፉ እየተባባሰ የመጣው የሰለጠነ የሰው ኃይል እጥረትና መንግስት ለረጅም ጊዜ ሲጠበቅ የነበረውን ዝቅተኛ ደመወዝ ተግባራዊ ለማድረግ የዘገየበት ሁኔታ በዋነኛነት ተጠቅሷል። የኢትዮጵያ ጨርቃ ጨርቅና አልባሳት ባለሙያዎች ማህበር ስራ አስፈጻሚ አባል ዶክተር ቶሌራ አደሬ እንዳሉት በቅርቡ የተደረገ ጥናት እንደሚያሳየው ወደ ዘርፉ የሚገባው የሰለጠነ የሰው ኃይል ቁጥሩ በእጅጉ ቀንሷል። ጥናቱ ይህ ማሽቆልቆል የሙያው ክብር በመሸርሸሩና አሰሪዎች አነስተኛ ክህሎት ያላቸውን ሰራተኞች በዝቅተኛ ዋጋ የመቅጠር አዝማሚያ በመኖሩ እንደሆነ አመላክተዋል። ይህ አካሄድ የሰለጠነ የሰው ኃይልን ከማደናቀፍ በላይ ዘላቂ እድገትና አለም አቀፍ ተወዳዳሪነት ላይ አሉታዊ ተጽዕኖ ያሳድራል ተብሏል። በሱዳን የስደተኞች መጠለያ ባጋጠመው የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከሶስት ልጆቿ ጋር ህይወቷ ማለፉ ተገለጸ። በሱዳን እንጉርጉር መጠለያ ካምፕ ውስጥ በተነሳ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያ ውስጥ እናት ከሶስት ልጆቿ ጋር ህይወቷ አልፏል። ህይወቷ ያለፈው ነፍሰ ጡር እናት በትግራይ በተካሄደው ጦርነት ሳቢያ ከቀይዋ ተፈናቅላ ወደ ሱዳን በመሰደዷ በመጠለያ ካምፕ ውስጥ የምትኖር መሆኗን ጠቁሟል። እስካሁን ኢትዮጵያውያኑ ተጠለዋባቸው በሚገኙት የሱዳን የስደተኞች ካምፕ ውስጥ በእሳት አደጋ ምክንያት የአስር ኢትዮጵያውያን ህይወት ማለፉን ከትግራይ ቴሌቪዥን የተገኘ መረጃ ያሳያል። በፕሪቶሪያው ስምምነት መሰረት ሙሉ በሙሉ ባለመተግበሩ ስደተኞች ወደ ሀገራቸው መመለስ አለመቻላቸውን ዘገባው አመላክቷል። በተያያዘ ዜና በትግራይ ክልል በአብይ ዓዲ ከተማ በጣለው ከፍተኛ ዝናብ ሳቢያ የተፈጠረ ጎርፍ በከተማ በሚገኙ ተፈናቃዮች ካምፕ ውስጥ ጉዳት ማድረሱ ተገልጿል። በካምፉ የሚገኙ ተፈናቃዮች መኖሪያ ጎርፍ በመግባቱ በጠና ታማሚ እናቶችና ህጻናት ላይ ጉዳት ማድረሱን የማዕከሉ አስተባባሪዎች መናገራቸውን ከትግራይ ቴሌቪዥን የተገኘው መረጃ ያሳያል። እስራኤል በዋና አየር ማረፊያዋ የደረሰባትን የሚሳኤል ጥቃት ተከትሎ በየመን የሁቲ አማጽያን ላይ የአፀፋ እርምጃ እንደምትወስድ ገልጻለች።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 በቴል አቪቭ ቤን ጉሪዮን አውሮፕላን ማረፊያ አካባቢ ያደረሰውን የሚሳኤል ጥቃት ከየመን የተኮሰ መሆኑን የእስራኤል ጦር ማረጋገጡን ገልጾ ሚሳኤሉን ለመጥለፍ የተደረገው ሙከራ እንዳልተሳካ አስታውቋል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ